ሰላም ሰላም፣ ጤና አስጥልኝ። ክቡራትና ክቡራን የስፖርት ቤተሰቦች እንዴት ናችሁ? መንሱር አብዱልቀኒ ነኝ። በሌላ ርዕስ ደግሞ መጥቻለሁ። የጃንዋሪ የዝውውር መስኮት እንደተዘጋ ጂዮቫኒ ኩዌንዳ የመጪው ክረምት የማንቸስተር ዩናይትድ የዝውውር ዓላማ መሆኑ አይቀርም ተብሎ ነበር። በሩበን አሞሪም ስር በስፖርቲንግ ሊዝበን መስራቱ የኦልድ ትራፎርድ ዝውውሩን ያሳካለታል የሚለው ግምት ግን ትክክል አልነበረም። ዩናይትዶች ቢመኙትም ቼልሲ ድምፁን አጥፍቶ በመደራደር የራሱ አድርጎታል። ከዓለም ተስፈኛ ወጣቶች ተርታ የተሰለፈውን ባለተሰጥኦ ሰማያዊዎቹ ከአሞሪም መዳፍ ስር እንዴት ሊፈለቅቁት ቻሉ? ይህ ዝግጅት ለዚህ ጥያቄ የተብራራ መልስ ይዟል። እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወደ 350000 ተጠግተናል። እስቲ እንድፈን። ሰብስክራይብ ማድረጋችሁን አትርሱ፣ ሼር አድርጋችሁ ደግሞ ተደራሽነታችን አስፉልን። ይህ ፕሮግራም በአቢሲኒያ ባንክ በዋናው የስፖርት ትጥቆችና በተክለ ሃይማኖት ጠቅላላ ሆስፒታል ድጋፍም የቀረበ ነው። ስፖንሰሮቻችንን ከልብ አመሰግናለሁ። ሩበን አሞሪም ቬሪ ታለንትድ ኪድ በሚል ያቆለጳብሱታል። በስፖርቲንግ ሊዝበን ድል አድራጊው ቡድናቸው ጂዮቫኒ ኩዌንዳ ዊንግ ባካቸው ወይም የክንፍ አማካያቸው ሆኖ አገልግሏቸዋል። ይህ ተጫዋች የማንቸስተር ዩናይትድ ዊንግ ባክን የሚፈልገው ቡድን የወደፊቱ ተጫዋች ይሆናል የሚለውም ግምት የሰፋው እኚሁ አሰልጣኝ በኦልትራፎርድ በኃላፊነት ስለተቀመጡም ጭምር ነው። የ17 ዓመት ወጣት እንደመሆኑም ለማንቸስተር ዩናይትድ ለመጪዎቹ ረጅም ዓመታትም በጥሩ አገልግሎት ያሳልፋል የሚል ተስፋም ተጥሎበት ነበር። ማንቸስተር ዩናይትድ ተመኘ፣ ቼልሲ ደግሞ እጁ አስገባው። ቼልሲዎች የራሳቸው ፍልስፍና አላቸው። አሁን አስተዳደራዊ ፍልስፍና ወጣት ተጫዋቾችን፣ የወደፊቶቹን ከዋክብት ከወዲሁ የራሳቸው በማድረግ ማስፈረም፣ ዕድሜያቸው በደረሰ ጊዜም ደግሞ ወደ ስታንፎርድ ብሪጅ አምጥተው እነርሱን ማጫወት ለወደፊቱም የሽያጭ ዋጋቸው ከፍ ስለሚል ሪሴል ቫሊዩቸው ከፍ ባሉ ተሰጦ የታደሉ ተጫዋቾች ላይ ትኩረት ማድረግ ነው። ኮዌንዳ የመጀመሪያው አይደለም። ኬኔዲ ፓኤዝ፣ እና ኤስቴቫው ዊሊያንም እዚህ ላይ ይጠቀሳሉ። ፓኤዝ ከኢንዲፔንዲንቴ ቫል ከኢኳዶር ለቼልሲ ፈርሟል ከተባለ ቆየ። በብራዚል ለፓልሜራስ እየተጫወተ የሚገኘው ወጣት ኤስቴቫውም እንደዚሁ ለቼልሲ መፈረሙ መሰማቱ ይታወሳል። ሁለቱም 18 ዓመት እንኳን አልሞላቸውም። እዚያው በክለባቸው እንዲቆዩ ተደርጎ 18 ዓመት ሲሞላቸው በመጪው ክረምት ወደ ቼልሲ ይመጣሉ ተብሎ ይጠበቃል። የቼልሲ ይሄ ሁሉ ኢንቨስትመንት ለወደፊቱ ነው እንጂ ለአሁን አይደለም። ኮዌንዳም በዚህ አስተሳሰብ የፈረመ ተጫዋች ነው። ተስፈኛ ዊንግ ባክ፣ ተስፈኛ የክንፍ አጥቂ ነው። ቼልሲ ለወጣት ፈራሚዎች እንደሚያደርገውም ረጅም ኮንትራት ነው የሰጠው። እስከ 2033 ድረስ ኮንትራት አስፈርሞታል። እንደ አስፈላጊነቱም ይኸው ኮንትራት በአንድ ዓመት ሊራዘም የሚችልበትም አማራጭ በውሉ ላይ ሰፍሯል። ሕክምና አጠናቋል። ሁሉ ነገር አብቅቶለታል። ነገር ግን በስፖርቲንግ ሊዝበን ለአንድ ተጨማሪ የውድድር ዘመን እንዲቆይ ስምምነት ላይ ተደርሷል። በሚቀጥለው ሲዝንም ማለትም 2025/26 ላይም እዛው ፖርቱጋል ውስጥ እየተጫወተ ይቀጥላል ማለት ነው። እዛው ጎልብቶ ለፕሪምየር ሊግ በሰል ሲል ለዚህ ትልቁ ሊግ ሲደርስ ያን ጊዜ ቼልሲ የራሱ ነው እና ማንም አይወስድበትም፣ ወደ ስታንፎርድ ብሪጅ ያመጣዋል። በዚህ ዝውውር ጉዳይ ላይ በፉክክሩ የቼልሲ ስኬት የማንቸስተር ዩናይትድ ቅሬታ ነው። በሩበን አሞሪም ስር የቆየ በደንብ የሚያውቁት ማንቸስተር ዩናይትድ መድረሻው ይሆናል ተብሎ የተነገረለት፣ ገና እኮ ዩናይትድ ሳያስፈርመው ዩናይትድ መግባቱ አይቀርም የተባለለት እኔ እንኳን በዚሁ በዩቲዩብ ቻነል ላይ አንድ ፕሮግራም ሰርቻለሁ፣ ይህንን ተጫዋች በማስተዋወቅና የወደፊቱ የማንቸስተር ዩናይትድ ዊንግ ባክ ይሆናል በሚል ግምት ግን ባወራ አይደለም፣ በስራ በተንቀሳቀሰ ነው። ቼልሲዎች ተንቀሳቀሱ ወደ 40 ሚሊዮን ፓውንድ ገደማ ከፍለውበት ዘ አትሌቲክ እንደሚለው የራሳቸው አደረጉት። በነገራችን ላይ ማንቸስተር ዩናይትድ 40 ሚሊዮን ፓውንድ ለመክፈል ተዘጋጅቶ ነበረ፣ መረጃዎች እንደሚያሳዩት። ነገር ግን ዘገዩ፣ ወላወሉ፣ አመነቱ። ምክንያቶች አላቸው ለማመንታታቸው። ቼልሲዎች ደግሞ ይህን ሰምተዋል፣ ተጫዋቹን እስካውት አድርገውታል እና ፖሊሲያቸውን ሊያሟላላቸው የሚችል የወደፊቱ ኮከብ ስለሆነም፣ እነሱ ተንቀሳቀሱ፣ በሚስጥር ተደራደሩ፣ በመጨረሻ ተስማሙ። ለስፖርቲንግ ሊዝበን 43 ጨዋታ ተጫውቶ ከነዚህ ውስጥ አስሩ የቻምፒየንስ ሊግ ግጥሚያዎች ናቸው። እንዲሁም ሁለቱን የቻምፒየንስ ሊግ ጨዋታዎች ከአስሩ ደግሞ በቋሚ ተሰላፊነት የተጫወተ ነው። ኮዌንዳ ብቃቱን አሳይቷል። ከሁሉ በላይ ደግሞ ሩበን አሞሪም ከማንም በላይ ያውቁታል። በአካል የበረታ በአእምሮ ትኩረቱ ከፍ ያለ መሬት የረገጠ ብቃት ባለቤት ነው ይሉታል። እነዚህ ደግሞ ለወጣት ተጫዋቾች በጣም አስፈላጊ ጠንካራ ጎኖች ናቸው ባይ ናቸው። የዩናይትዱ አሰልጣኝ አሞሪም ኮንዳ ታላቅ ተጫዋች ስለመሆኑ ሲተነብዩ፣ አሰልጣኙ ምንም ጥርጥር የለኝም ይላሉ። ቤርናርዶ ሲልቫ እንኳን፣ የፖርቱጋሉ ኢንተርናሽናል፣ የማንቸስተር ሲቲው የክንፍ ተጫዋች የቦታ የወራሽ መሆኑ የሚቀር አይመስለኝም ይላል። እኔ እኮ በአስራ ሰባት ዓመቴ በእሱ ዕድሜ ላይ ሳለው ለቤኔፊካ ወጣት ቡድን እንኳን ገና መጫወት አልጀመርኩም ይላል ቤርናርዶ ሲልቫ እና ባለፈው ጥቅምት ወር ላይ ኮንዳ ለስፖርቲንግ ሊዝበን ጎል ያስቆጠረ በዕድሜ ትንሹ ታሪካዊ ተጫዋች ተብሏል። በ17 ዓመት ከ5 ወራት ከ27 ቀናት የትልቁን ክሪስቲያኖ ሮናልዶ ክብረ ወሰን ሳይቀር ነው እዚህ ጋር የሰባበረው በዕድሜ በትንሽነቱ ባስመዘገባቸው ስኬቶች ከዚያም አልፎ በስፖርቲንግ ሊዝበንና በቤኔፊካ ጨዋታ ማለትም በሊዝበን ደርቢ ላይ የተሰለፈ በእድሜ ትንሹ ተጫዋች ተብሎም ታሪክ ሰርቷል። ይሄ ቼልሲ አስፈረመው የሚለው ዜና ያለ ጥርጥር ሩበን አሞሪም የሚቆጩበት ይሆናል። በሳቸው 3 4 2 1 ለዊንግ ባክ ቦታ ላይ ዩናይትድ ላለበት እጥረት ማለት ነው። በግራም በቀኝም መጫወት የሚችል ቨርሳታይል የሆነ በተለይ ደግሞ በግራ ክንፍ በኩል ሲጫወት ውጤታማነቱን ጠቃሚነቱን በደንብ ስለሚያውቁ ይሄ ዜና ያስደስታቸውም። የማንቸስተር ዩናይትድ መዘናጋት ከልክ በላይ በራስ መተማመን ከማሳደር ጋር የተያያዘ ይመስለኛል። ኢኔዎስ ከ40 እስከ 60 ሚሊዮን ዩሮም ለመክፈል ተዘጋጅቷል ይላሉ አንዳንድ መረጃዎች። 60 ሚሊዮን ዩሮ ሁሉ ለመክፈል የተዘጋጀበትን ተጫዋች እንዴት በ40 ሚሊዮን ዩሮ ልግዛ ያለ ተፎካካሪ ይነጥቀዋል። ግን መዘናጋታቸው ምን መሰላችሁ? በመጀመሪያ ኢኒዮስ 60 ሚሊዮን ዩሮ ለፕሪሚየር ሊግ ዝግጁ ያልሆነ ተጫዋች፣ በእድሜው ገና 18 ዓመት እንኳን ያልሞላው፣ በትልልቅ ውድድሮች ላይ ገና ተፈትኖ በደንብ ያልታየ፣ ለዚህ ተጫዋች ይህን ያህል ገንዘብ አይበዛም ወይ የሚል ያው እጅ አጠሮች አይደሉ። አሁን ኢኒዮሶች ወጪ ቁጠባ ላይ ስላሉ እዚህ ጋር ከዋጋው አንጻር የተጠራጠሩት ነገር አለ። አሰልጣኙ ቢፈልጉ እንኳን እነርሱ በጥርጣሬ የተመለከቱት ነገር አለ። ሪስክ አለው ዝውውሩ፣ ግዢ ባዮች ናቸው። ሌላው እንዲያመነቱ ያደረጋቸው አንድ ምክንያት ደግሞ ተጨማሪ አለ። ኤሪክ ቴንሃግ በማንቸስተር ዩናይትድ በቆዩባቸው ጊዜያት በርከት ያሉ የአያክስ ተጫዋቾች ወይም ከኤሬ ዲቪዜ ጋር ግንኙነት ያላቸውን ተጫዋቾች ሰብስበዋል። ይሄ ነገር አላዋጣም። አሁንም በሩበን አሞሪም ስር ደግሞ ተመሳሳዩ ነገር እንዳይፈጠር ይሰጋሉ። የስፖርቲንግ ሊዝበን ተጫዋቾች ወይም በፖርቱጋል የሚታወቁ በፖርቱጋል ሊግ ላይ ያዩቸው ተጫዋቾች እንደገና በማንቸስተር ዩናይትድ የሚሰበሰቡበት ጊዜ መጣ እንዲባል አይፈልጉም። ዝውውሮች ሁሉ በእውቅና ወይም በቅርበት ሳይሆን በተጨባጭ ውጤታማነትና ችሎታ እንዲሆን ይፈልጋሉ እና ያ የደች ተጫዋቾች የመብዛት ታሪክ እንደገና ደግሞ በፖርቱጋል ተጫዋቾችም በመብዛት ታሪክ እንዳይተካ ስጋት አላቸው። ይህን ቀስ ብለው የሚያጤኑት የሚያውጠነጥኑት ጉዳይ ሆኖ አገኙት። ሌላ ምክንያት መጨመር ይቻላል። የኮንዳ ማናጀር ጆርጌ ሜንዴዝ ነው። ሜንዴዝ ደግሞ ከማንቸስተር ዩናይትድ ባለስልጣናት ጋር ያለው ቅርበት ይታወቃል። ሌኒ ዮሮና ማኑኤል ኡጋርቴን ለማዘዋወር ያለሱ ኤጀንትነት አልተሳካምና በዮሮና በኡጋርቴ የሰሩትን ቢዝነስ አሁንም ደግሞ በኮንዳ እንሰረዋለን፣ ችግር የለውም ኤጀንቱ የኛ ነው የሚልም አጓጉል መተማመንም የነበረ ይመስላል። በዚህ ዩናይትዶች ሪላክስ አድርገዋል፣ ፈታ ብለው ሲጠብቁ ነበረና ቼልሲዎች ለካ ውስጥ ውስጡን ሲደራደሩ ቆይተው ተጫዋቹ የሚፈልገውን ነገር በማሟላት ስፖርቲንግ ሊዝበንና ወኪሉ የሚፈልጉትን ነገር ሁሉ በማዘጋጀት ሰማያዮቹ የራሳቸው አድርገውታል። ተጫዋቹን ድምፅን አጥፍቶ በሚስጥር በመደራደር የሚፈለገውን ሁሉ ነገር በማቅረብ የወደፊቱን ኮከብ ወጣት ተጫዋች ከነ ማንቸስተር ዩናይትድ መንጋጋ ስር እንዲህ መንጠቅ ለቼልሲ ባለሥልጣናት አስደሳች ስኬት ነው። ውድ አድማጮች እንደ አንዳንድ እምነት እንደሚጣልባቸው ገምጋሚዎች አሁን በዚህ ሰዓት ዓለማችን ካሏት ሶስት ምርጥ ከ23 ዓመት ተጫዋቾች ተርታ ይህ ተጫዋች ይካተታል። ኤስቴፋኖ ዊሊያን፣ እና ላሚን ያማል ከሱ ጋር ከአንድ እስከ ሶስት ይጠቀሳሉ። ያማል እንኳን ያለበት ደረጃ በጣም ርቆ ሄዷል። ከወዲሁ የአውሮፓ ሻምፒዮን ሆኗል። እንደምታውቁት በባርሰሎና በቻምፒየንስ ሊግ በትልቅ ውድዶች ላይም እየሰራ ያለው ነገር ከአእምሮ በላይ ነው፣ ከእድሜው በላይ የያማልን ያህል ግምት እንኳን ባይሆን እንኳን ከፍ ባለ ተስፈኝነት ግን ቦታ የተሰጠው ተጫዋች መሆኑ መዘንጋት የለበትም። ከዚህ ከ23 ዓመት ካልሞላቸው ተጫዋቾች ዝርዝር ላይ እና ቼልሲዎች ሲደራደሩ ሚስጥር እንዳይወጣ ሁሉን ነገር ደብቀው ካርዳቸውን ወደ ደረታቸው አስጠግተው እየተጫወቱ ነው። ዝውውሩን ያጠናቀቁት ከሁለት እስከ ሶስት ወራት ፈጅቷል ይላል ዘአትሌቲክ። ከራዳር ዝቅ ብለው በመብረር ማንቸስተር ዩናይትዶች እንዳያውቁ እንዳይነቁ በማድረግ ሲደራደሩ ቆይተዋል። ግን ዩናይትድ ብቻ አይደለም፣ ሶስት ሌሎች የፕሪምየር ሊግ ታላላቅ ክለቦችም የዚህ ተጫዋች ፈላጊዎች ነበሩ። ቼልሲ ወሬ አላበዛም፣ ሚስጥር አላዝረከረከም። ነገሩ ቀድሞ አልማዝን እጅ የማስገባት አይነት ፉክክር ተደርጎ ነው የተወሰደው። ይህም ፉክክርም በስኬት አጠናቀዋል። ደግሞም እኮ ቅናሽ አለው። ተጫዋቹ በኮንትራቱ ላይ 100 ሚሊዮን ዩሮ የውል ማፍረሻ ሂሳብ ተለጥፎበታል። በፖርቱጋል መገናኛ ብዙሃን ዘንድ ደግሞ 60 ሚሊዮን ዩሮ ከተከፈለው ስፖርቲንግ ሊዝበን ኮንዳን ሊሸጥ ይችላል የሚል እምነት ነበር። ማን ዩናይትድ 60 ሚሊዮን ዩሮ ድረስ ለመክፈል ተዘጋጅቶ ነበር። ቼልሲ ግን በ40 ሚሊዮን ዩሮ ነው ገዝቶ ዝውውሩ እንዲጠናቀቅ ያስቻለው። ርካሽ ነው ቀደም ሲል ከቀረበለት ዋጋና ከተለጠፈበት የውል ማፍረሻ ሂሳብ አንጻር። በተጨማሪ ደግሞ የፈረመው ኮንትራት ላይ እንደ ሁኔታው ከውጤት ጋር ተያይዞ የሚጨመር ክፍያ የለም። ለወደፊቱ ቼልሲ ከፍ ባለ ዋጋ እንኳን ቢሸጠው ከዛኛው ሽያጭ ላይ ደግሞ ለእኔ ይገባኛል ብሎ ስፖርቲንግ በኮንትራቱ ላይ በሽያጭ ውሉ ላይ ያሰፈረው ምንም አይነት ስምምነት የለም። አድስኦን እና ሴሎን ክሎዝ የለውም ማለት በአርባ ሚሊዮን ዩሮ ይህንን ተጫዋች ቼልሲ በርካሽ አግኝቶታል የሚያስብል ነው። ግን ስፖርቲንግ ሊዝበኖች በምን ተጠቀሙ? ቼልሲዎች በአንድ ነገር ተስማምተዋል። ለ12 ወራት ለተጨማሪ አንድ አመት ለሚቀጥለው የውድድር ዘመን እንዲጠቀሙበት ግን መብት ሰጥቷቸዋል። በዚህ ስምምነት መሰረት ስፖርቲንግ ሊዝበን ጥቅሙን አስከብሯል ማለት ነው። ለአንድ የውድድር ዘመን በዚህ ቦታ ላይ ተጫዋች ፍለጋ አይወጣም። ይልቅስ አንድ አመት አለው ለዚህ ተጫዋች ተተኪ ፍለጋ ከአካዳሚው እንደለመደው ሊያሳድግ ይችላል። ሌሎች የእሱን ተጠባባቂ ወደ ዋናው ቡድን ደግሞ እያሰለፈ ከፍ እያደረገ ደግሞ እንዲሁ ሊያለማምደው ይችላል። አንድ ሲዝን በዚህ ተጫዋች መጠቀም በራሱ ራሱን የቻለ ዋጋ አለው እና ቼልሲዎች የተደራደሩበት መንገድ፣ ያቀረቡት ጥቅም ለስፖርቲንግ ሊዝበን ከሌሎች እንግዛ ካሉ ክለቦችም በላይ ተመራጭ አድርጓቸዋል። ቼልሲዎች እንግዲህ እስከ ሦስት ወር ድረስ ለፈጀው ለዚህ ግንኙነታቸውና ድርድራቸው እላይታች ሲሉ ለንደን ሊዝበን ሲሉ ማንቸስተር ዩናይትድ ዝም ብሎ ነበር። ቼልሲ ፈጠነ። ዩናይትድ ደግሞ የወደፊቱን ተጫዋች አጣ። ፈርስት ካም ፈርስት ሰርቪድ ይላሉ አደለ የቢዝነስ ሰዎች። ስፖርቲንግም እንዲሁ ነው ያደረገው። ሻጭ ክለብ ስለሆነ ይህን የመሰለ እድል ተመልሼ ላላገኝ እችላለሁ ብሎ በማመን ይህ ተጫዋች ለሚቀጥለው የውድድር ዘመን ብቃቱ ቢወርድስ አንዳንዴም እኮ ሪስክ ነው። አንድ ተጫዋች ዋጋው ከፍ ባለበት ሰዓት ላይ መሸጥ አስፈላጊ ነው። ነገር ግን ወጣት ተጫዋቾች ደግሞ ለወደፊቱ እንደገና ደግሞ ከዚህም በላይ ራሳቸውን አሳይተው ዋጋቸውን ሊያሳድጉ ይችላሉ የሚል ደግሞ ሪስክ ያለው ውሳኔ ልትወስን ትችላለህ እና በዚህ በኩል የቼልሲ የድርድር መንገድ ስፖርቲንግ ሊዝበንን አማልሎት ማንቸስተር ዩናይትድን ዞር በሌለው ችሏል በዚህ በኩል ቼልሲ ውስጥ ሲደራደሩ ሁለቱ ስፖርቲንግ ዳይሬክተሮች ፖል ዊንስታንትሊ እና ላውረንስ ስቴዋርት እንዲሁም ደግሞ ራሳቸው አሰልጣኝ ኤንዞ ማሬስካም በድርድሩ ላይ ተሳትፈው ልጁን አግባብተውታል ተጫዋቾችና የተጫዋቾች ወኪሎች ደግሞ ቀጥሎ በሚኖሩበት ከተማ ምን ያህል ይመቸናል ብለው አማሮች አማራጮች ካሏቸው ያንን ማጤናቸው አይቀርም እና በዚህ ረገድ ከማንቸስተር ይልቅ ወደ ቼልሲ መዘዋወሩ በለንደን የመኖር ዕድል ስለሚሰጥ ከማንቸስተር ይልቅ ለንደን ይሻላል በሚል ዝውውሩንም ለመቀበልም የእርሱ ወገኖች እንደወሰኑ ነው የሚሰማው። በደሞዝና ጥቅማጥቅምም ቢሆን በቼልሲ የደሞዝ መዋቅር ውስጥ ባለው አማውንት ተስማምተዋል። ይሄ ልጅ በሁለቱም ክንፎች መጫወት ቢችልም በግራ ክንፍ መጫወት ያበዛል። ሌላው የወደፊት ኮከብ ኤስቴቫኦ በቼልሲ በቀኝ በኩል ስለሚጫወት ለወደፊቱ ቼልሲ የወደፊቱን ቡድን እየገጣጠመ እንደሚገኝ አሁን መረዳት እንችላለን። ዛ አትሌቲክ እንደሚለው ከሆነ ቼልሲ ሌላ የቀኝ ዊንገር በመጪው ክረምት ለማስፈረም እቅድ አለው። አስቡት እንግዲህ በሚቀጥሉት አመታት፣ ኮል ፓልመር አስር ቁጥር ቦታ ላይ ከዚህ በላይ በስሎ ይመጣል ብለን ብንጠብቅ፣ ኤስቴቫው በቀኝ በኩል ኮንዳ በግራ በኩል ይሰለፉና የቼልሲን የወደፊቱን የማጥቃት መስመር እንዴት ጠንካራ ሊያደርጉት እንደሚችሉ እነዚህ ተጫዋቾች ካላቸው ፖቴንሻል አንጻር አይበገር የሆነ ፊት መስመር ሊገነቡ የሚችሉበት እድል ሰፊ ነው። አስደናቂ የቼልሲን የማጥቃት ቅንጅት ሊፈጥሩ ይችላሉ ማለት ነው። እንግዲህ ሁልጊዜ ግምት ወረቀት ላይ ባለው ሜዳ ላይ በሚታየው ፖቴንሻል ነው የሚታየው እንጂ ለወደፊቱ ይሄ ይሆናል ያ ይሆናል በሚል እንደው ትንቢታዊ እይታ አይደለም፣ ትንበያ ሁሉ ተጫዋቾች ካላቸው ፖቴንሻል አቅም አንጻር የሚታይ ነው። ተጫዋቾች ካላቸው ተሰጥኦ ፕሮፋይል፣ በፊት መስመር ላይ እነዚህ ሊቀናጁ ይችላሉ በሚል እንደ ፎርሙላ ይሰራልና፣ ያንን አርቀው በመመልከት ቼልሲዎች የወደፊቱን ምርጡን አጥቂ ለመፍጠር ከወዲሁ እየተንደረደሩ ይገኛሉ። ቼልሲ ለአሰልጣኙ ኤንዞ ማሬስካ የቡድን ግንባታ እቅድ ካለፈው ክረምት ጀምሮ ተጨማሪ የክንፍ አጥቂ ለመጨመር ተጫዋቾች ሲያፈላልቅ ቆይቷል። ለቀጣይ ዓመታትም ይኸው ሀሳብ አለ። ለሁለት ቦታዎች አምስት የክንፍ አጥቂዎች እንዲኖሩት ይፈልጋል። ከተለመደው ለየት ያለ ነው። ይሄ እንግዲህ ለአንድ ቦታ ሁለት ለአንድ ቦታ ሁለት ነው አይደል? በወትሮ እዚህ ጋር ግን ለሁለት ቦታዎች አምስት፣ ለእያንዳንዱ ቦታዎች ሁለት ሁለት ሆኖ አንድ ተጫዋች ትርፍ እንዲኖር ይፈልጋል አሁን የፊት መስመሩን የመገንባቱ ፎርሙላ በዚህ ላይ ተንጠላጠለ ነው። ምክንያቱ ደግሞ ይህ ለምን እንደሆነ ባለፉት ሶስት ወራት ታይቷል። ሚካይሎ ሙድሪክ ታግዷል፣ በተከለከለ ንጥረ ነገር ተጠቃሚነት ተጠርጥሮ። በነገራችን ላይ የቢ ሳምፕል፣ ሁለተኛው ሳምፕል ውጤት ገና ቼልሲ እየተጠባበቀ ይገኛል። ከዛ በኋላ ነው ቀጣዩ እርምጃ የሚታወቀው። ኖኒ ማድዌኬ በሃምስትሪንግ ጉዳት ገጥሞታል። ኒኮላስ ጃክሰን በመጎዳቱ ምክንያት በፊት አጥቂ ቦታ ላይ ቼልሲ ፔድሮ ኔቶን ሳይቀር በአጥቂነት ለማጫወት መገደዱን ታውቃላችሁ። እና በተፈጠረው መከፈት ምክንያት ከቼልሲ ወጣት ቡድን የክንፍን ተጫዋች ታይሪክ ጆርጅን ወደ ዋናው ቡድን እንዲያድግ የተደረገበትም ምክንያት ይኸው ነው። ቼልሲ ደግሞ ለቦታዎች በተጨማሪ ደግሞ ፉክክሮች እንዲኖሩ ይፈልጋል። በአንድ ቦታ አንድ ተጫዋች መሰለፉን እርግጠኛ ሆኖ መቶ ፐርሰንት ሆኖ እንዲቆይ አይፈልጉም። ፉክክር ካለ ጥረቱን ይጨምራል የሚል እምነት ስላለ ነው። ኮንዳ ታዲያ ለነዚህ ቦታዎች ሁሉ ለፉክክሩም የሚመቻ አይነት ተደርጎ ተወስዷል። መመዘኛዎችን ሁሉ ያሟላል። የሲስተም ለውጥ እናድርግ ቢሉ እንኳን ይህ ተጫዋች አዳፕት በማድረግ በኩል አይታማም። በአራት ሁለት ሶስት አንድ የክንፍ አጥቂ መሆን ይችላል። በሶስት አራት ሶስት የክንፍ አማካይ መሆን ይችላል። እንደ አስፈላጊነቱ ከግራ ወደ ቀኝ ልታመጡት ትችላላችሁ። ለማሬስካም ለአሞሪም የሚመቻ አይነት ተጫዋች ነው ተብሎ የታመነ ነው። እንግዲህ አሞሪም ተሰጦን የታደለ ወጣት ወይም ታለንትድ ኪድ ያሉለት በዚህ ዘመን ካሉ ከ23 ዓመት ተጫዋቾች ከምርጥ ሶስቱ አንዱ የተባለለት በከዋክብት ስብስብ በሚታወቀው የፖርቱጋል ብሔራዊ ቡድን ውስጥ ቤርናርዶ ሲልቫ ራሱ የቦታዬ የወደፊቱ ወራሽ ያለለት ይህ ተጫዋች እንዲህ የሚደነቀው ያለ ምክንያት አይደለም። ፈጣን የክንፍ አጥቂ ነው። በቴክኒክ ተሰጦ የታደለም ተጫዋች ነው። ለየትኛውም ተከላካይ ፈታኝ፣ የበሰለ ጨዋታ የማንበብ ብቃት ያለው ቡድኑ መስራት የሚፈልገውን በመረዳት ፈጥኖ ከአዲስ ሁኔታ ጋር መላመድ የሚችል እንደሆነ ስካውቲንግ ሪፖርቱ ያሳያል። በ2019 ከቤኔፊካ ወደ ስፖርቲንግ ሊዝበን አካዳሚ ከተዘዋወረ በኋላ በለጋ እድሜው በስፖርቲንግ አካዳሚ በአጥቂነት የተጫወተ ለማጥቃት የተሰራ ለሶስት አራት ሶስት ዊንግባክነት የተገባ ከክንፍ ተነስቶ ለማጥቃትም ቢፈለግ እንኳን ውጤታማ የሚሆን መሆኑን ከወዲሁ ተስፋ ያሳየ ተጫዋች ነው። ዘንድሮ በሁሉም ውድድሮች ላይ አንድ ጎልና ሁለት አሲስት አለው በ17 ጨዋታዎች። ቀደም ሲል ቅድም የጠቀስኩላቸው ስታቲስቲክስ በስፖርቲንግ ሊዝበን እስካሁን ድረስ በአጠቃላይ የተጫወታቸው እንጂ የዘንድሮ ብቻ፣ የዘንድሮ ብቻ ካየን በ17 ጨዋታ አንድ ጎልና ሁለት አሲስት እንዳለው ልብ በሉ። ሩበን አሞሪም ከለቀቁ በኋላ ስፖርቲንግን በቦታቸው በተተኩት አሰልጣኝ ሩይ ቦርጄስ አራት አራት ሁለት ሲስተም ውስጥ ወደ ግራ ክንፍ አጥቂነት የተቀየረ ተጫዋች መሆኑንም እዚህ ጋር ልብ በሉ። ስፖርቲንግ ከአሞሪም መልቀቅ በኋላ ሲስተሙን ቀይሯል። ወደ አራት አራት ሁለት መጥቷል እና ቦርጌዝ ፎርፎርቱን ሲጫወቱ ይህን ተጫዋች ወደ ግራ አጥቂነት ቀይረውታል። በሁለቱም ሲስተሞች ታዲያ ልጁ ተስፈኝነቱን አሳይተዋል ነው እየተባለ የሚገኘው። በአስቸጋሪ በተጨናነቀ ሁኔታ ውስጥ እንኳን በሜዳዊ ላይኛው ክፍል ነፍስ ዘርቶ ለእንቅስቃሴው አሲስትን መፍጠር የሚችል ተጫዋች መሆኑን በአንዳንድ ግጥሚያዎች ላይ ታይቷል። ባለጋራን በፍጥነትና በአካላዊ ግፊም ቢሆን የሚያመልጥ በአጭሩ ሲኒየር ኬሪየሩ ላይ ወይም ለዋናው ቡድን በሚጫወትበት ጊዜ የበለጠ ብቃቱና ጠቃሚነቱን ያስመሰከረ ወጣት ተስፈኛ ነው። ጀርባውን ለጎል ሰጥቶ ኳስ መቀበል የሚመቸው ክንፍ መነሻ ይሁን እንጂ ወደ መሃል እየገባ መጫወት የሚችል በድሪብሊንግም የታደለ ተጫዋች መሆኑም ታይቷል። ይህ ሁሉ አድናቆት እንዳለ ሆኖ፣ ውድ አድማጮች፣ የትኛውም ተጫዋች ደግሞ የራሱ ደካማ ጎኖች አሉት። ለምሳሌ በፖሴሽን ጊዜ በኳስ ቅብብል ላይ የሚፈጥራቸው ስህተቶች አሉ። አንዳንድ ኳሶች ይበላሹበታል። ወይም ደግሞ አታኪንግ ሰርድ ላይ ሊያጠቃ ሜዳ የላይኛው ክፍል በሚገባበት ጊዜ እና በተለይ ደግሞ በአስጨናቂ ሁኔታዎች ላይ መረጋጋት ይጎለዋል ይላሉ። ግን ሁለቱም ከእድሜ ጋር ሊታረሙ የሚችሉ በስልጠናና በምክርም ሊስተካከሉ የሚችል እንደሆኑ አሰልጣኞች፣ ባለሙያዎች ያምናሉ። ደካማ ጎኖቹን ይዞ መጥቶ በበዛው ጠንካራ ጎኑ ቼልሲ ለረጅም ዓመታት ሊጠቅም የሚችል ቼልሲ መልሼ ሊሸጠው ቢል ሊያተርፈው የሚያስችለው ብዙ ምክንያቶችን ያገኘበት ተጫዋች ነው። ጂዮቫኒ ኮዌንዳ የቼልሲ ማግኘት የማንቸስተር ዩናይትድ ማጣት ነው የምንለውም ለዚህ ነው። አሞሪም የሚቆጩበት ማሬስካ የሚደሰቱበት የዝውውር ዜና ነው ይሄ። ቼልሲ ተጨማሪ ዘጠኝ ቁጥር በመጪው ክረምት ያስፈርማል ተብሎ ይጠበቃልና በመጪዎቹ ዓመታት በግራም በቀኝም እንዲሁም በፊት በሴንተር ፎወርድ ቦታ ላይ አጥቂዎችን ከወዲሁ የማዘጋጀቱን ሥራ በዚህ መልኩ እየሰራ ይገኛል። አው የቼልሲ ደጋፊዎች አሁንም ደግማችሁ መርሳት የሌለባችሁ ነገር ጂዮቫኒ ኩዌንዳ የወደፊቱ የቼልሲ ተጫዋች ሆኗል። በስምምነት አንድ ዓመት በስፖርቲንግ ሊዝበን እንዲቆይም ተደርጓል። የወደፊቱ ተጫዋች እንጂ ለአሁኑ ለኤንዞ ማሬስካ ቡድን አገልግሎት ተዘጋጅቶ የፈረም አይደለም። ይህንን ቻነል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። በሌሎች ዝግጅቶችም እመለሳለሁ። አብሬያቸው ቆየሁት። መንሱር አብዱልቀኒ ነበርኩ። ይህም ፕሮግራም እንዳዘጋጅ የረዱኝን አቢሲኒያ ባንክን፣ ዋናው የስፖርት እጥቆችን፣ እንዲሁም ተክለ ሃይማኖት ጠቅላላ ሆስፒታልን አመሰግናለሁ። በሌላ ዝግጅት ተመልሼ እመጣለሁ። እስከዚያው ድረስ ሰላም ለእናንተ ሆን